ባለሙያ ሴት ነኝ። ጠንካራ ገበሬ ነኝ። በጋራ ጠንክረን እየተጋን ነው። ቡና አምራች ነኝ። የአነስተኛ ሱቅ ባለቤት ነኝ። ጎበዟ ባለሙያ በኦጌቴ ልዩ ብድር ቢዝነሷን ማቀላጠፍ ይችላለች። ጠንካራው ገበሬ የትራክተር ልዩ ብድርን በመጠቀም እርሻውን አስፋፍቷል። ወጣቶቹ ሰራተኞች ከሲንቄ ባንክ በወሰዱት ልዩ ብድር የአትክልትና ፍራፍሬ ምርታቸውን እያጣጣፉ ነው። በዲጂታል ልዩ ብድር አማካኝነት የሀገር ውስጥ የቡና ንግዱን ወደ ቡና ኤክስፖርት ማሳደግ ችሏል። እርስዎም በሲንቄ ባንክ የቀረቡትን እነዚህንና ሌሎች በርካታ የብድር አማራጮችን በመጠቀም በግልም ሆነ በጋራ የጀመሩትን ሙያና ንግድ በማሳደግ የተሻለ አቅም ይፍጠሩ። ሲንቄ ባንክ በአንድነት ወደ ስኬት። አናስተለኝ እንደምናመሻችሁ፣ ክቡራትና ክቡራን ተመልካቾቻችን፣ ወደ ምሽቱ የስፖርት ዜናዎችን እናልፋለን። ደግነት መኩሪያኔ። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ነው። ከልብ እናመሰግናለን። በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን መሪነቱን ሲያጠናቅር፣ መቀለ ሰባ እንደርታ ከድሬዳዋ ከተማ አቻ ተለያዩ። ዛሬ ቀዳሚ በነበረው መርሃ ግብር ኢትዮጵያ መድን ፋሲል ከነማን ሁለት ለባዶ በመርታት ወደ አሸናፊነቱ ተመልሷል። አለንካይዋ የኢትዮጵያ መድንን ሁለቱን ግቦች ያስቆጠረ ተጫዋች ነው። ኢትዮጵያ መድን ዛሬ ማሸነፉን ተከትሎ ነጥቡን 57 አድርሶ ከተከታዩ የኢትዮጵያ ቡና ያለውን የነጥብ ልዩነትም ወደ ዘጠኝ አስፍቷል። እኩል ነጥብ የነበራቸው መቀለ ሰባ እንደርታና ድሬዳዋ ከተማ ያደረጉት ጨዋታ ደግሞ አንዳቻ ተጠናቋል። ያሬድ ብርሃኑ ለመቀለ ሰባ እንደርታ ሀቢብ ከማል ደግሞ በፍጹም ቅጣት ምት የድሬዳዋን የአቻነት ግብ አስቆጥሯል። 12 ሰዓት ላይ የጀመረው የወሏሏ ዲግራት ዩኒቨርሲቲና የሀዲያ ውሳና ጨዋታ ስቱዲዮ እስከገባንበት ሰዓት ድረስ ወሏሏ ዲግራት ዩኒቨርሲቲ በዳዋ ሁጤሳና ፉአድ አዚዝ ግቦች ሁለት ለባዶ እየመራ ይገኛል። ስፖርታዊ ውድድሮች ተተኪና ብቁ ስፖርተኞችን ከማፍራት በተጨማሪ ሰላምን በማስፈን የሚጫወቱት ሚና ከፍተኛ ነው ተባለ። በደሴ ከተማ የተጀመረው ዘጠነኛው የመላ አማራ ጨዋታዎች በክልሉ የተቀዛቀዘውን ስፖርትም ለማነቃቃት ያግዛል ተብሏል። አዲስ ሸዋስ ተጨማሪ አለው። ስፖርታዊ ውድድሮች ተተኪና ምርጥ ስፖርተኞችን ከማፍራት በተጨማሪ የሕዝቦችን እርስ በርስ የመተዋወቅና የመገናኘት እሳቤን ለማጎልበት ያላቸው ሚና ከፍተኛ ነው። በተለያዩ ክልሎች እየተከናወኑ ያሉ ስፖርታዊ ውድድሮች ሕዝቦችን ከማቀራረብና ሰላምን በማስፈን ረገድ እየተጫወቱት ያለው ሚና በቀላሉ የሚታይም አይደለም። በደሴ ከተማ የተጀመረው ዘጠነኛው የመላ አማራ ጨዋታዎችም በክልሉ የሚገኙ ዞኖችን እርስ በርስ በማቀራረብና ሰላምን በማስፈን እገዛው ከፍተኛ መሆኑን ነው በሆጤ ስታዲየም በተከናወነው የመክፈቻ መርሃ ግብር የተገለጸው። ስፖርታዊ ጨዋታዎች ከውድድር ባሻገር የህዝባችን አንድነት በማጠናከር ሰላምን፣ ፍቅርን፣ ወንድማማችነትን፣ አብሮነትን የሚያስተምሩ ሲሆን ዛሬ በዓለማችን ላይ ስፖርት የተለያዩ ማህበራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ ስራዎች ለማከናወን ቁልፍ መሳሪያ ሆኖ ይገኛል። በክልሉ ባለፉት ዓመታት የተፈጠረውን የሰላም መደፍረስ ወደ ነበረበት ለመመለስ ስፖርትን እንደ አንድ መሳሪያ ለመጠቀም ሰፊ ስራ መሰራቱም ተጠቁሟል። ባለፉት ጊዜያት በክልላችን የተፈጠረውን የሰላም መደፍረስ ተከትሎ ስፖርት ለሰላም ሰላም ለሁሉም በሚል መሪ ቃል ለተለያዩ ስፖርታዊ ውድድሮችን በአካል ብቃት እንቅስቃሴዎችና በየአካባቢው በማካሄድ የሰላም አስፈላጊነትና ስፖርት ለሰላም ያለውን አበርክቶ ለሕዝብ ለማስተዋወቅ ተችሏል። ይህ ውድድር በክልሉ በተከሰተው የሰላም መደፍረስ ምክንያት የተቀዛቀዘውን ስፖርታዊ እንቅስቃሴ ማነቃቃት ዋና ዓላማ አድርጎ ይካሄዳል። እንዲህ አይነት ትልቅ ውድድር በማካሄድ በክልሉ ተከስቶ የነበረውን የሰላም መደፍረስ የተቀዛቀዘውን ስፖርታዊ እንቅስቃሴ ማነቃቃትና ስፖርት ለሰላም እና ለወዳጅነት የሚለው መርህ በመከተል የተገኘውን አንጻራዊ ሰላም እንዲጸና ማድረግ ሲሆን በተመሳሳይ ከተለያዩ ዞኖችና ከተሞች የመጡ ስፖርተኞችና ልኡካን ቡድኖች እርስ በርስ እንዲገናኙና እንዲተዋወቁ በማድረግ ልምዳቸውንና ባህላቸውን የሚለዋወጥበት እንዲሁም ወዳጅነትን የሚፈጥሩበት መድረክ ነው። ውድድሩ ከውድድርነት ባለፈ በክልሉ ያሉ የጋራ ሴቶችንም ያጠናክራል። ይህ ስፖርታዊ ውድድር ሲካሄድ ከውድድር ባሻገር የጋራ ማህበራዊ እሴታችንን ያጠናክራል፣ አንድነታችንን ያጎለብታል። ውድድሩ ጨዋነትና ዲስፕሊን በተሞላበት አግባብ እናስቀጥል። ይህን ስናደርግ ሁላችንም የተከበረውን የአማራ ሕዝብ የሚወክል ብርቅዬ ስፖርተኞችን መዘን በማውጣት በሀገር ደረጃ ለሚካሄደው ውድድር ዛሬም እንደትናንቱ ከፍታችን በሚመጥን መልኩ ተወዳዳሪ ሆነን መቅረብ እንችላለን። እንደ ሀገር እየተገነባ ላለው ብሔራዊ ትርክት ስፖርት የሚጫወተው ሚና በቀላሉ የሚታይ አለመሆኑን ነው የክልሉ ምክትል ርዕሰ መስተዳድር የገለጹት። እንደ ሀገር ብሔራዊ ትርክትን እንገንባ ሲባል በስፖርት ውስጥ አብሮነትና ብዝሃነትን እያስተናገድ ሰዎች የሚሰባሰቡበትን ከልዩነታቸው ይልቅ አንድነትንና መመሳሰላቸውን እያጎለበት አብሮነትን የምናጽናበት መድረክ ስለሆነ ለሀገረ መንግስት ግንባታና እየተከተለላል ነው። ለብሔረ መንግስት እንዲሁም ሀገርን ለማጽናት ወሳኝ መድረክ በመሆኑ እንደ መንግስት ትኩረት የሚሰጠው ነው። በዘጠነኛው የመላ አማራ ጨዋታዎች በሁለተኛ ቀን ውለው የ10ሺ ሜትር ወንዶች ፍጻሜ ሲደረግ ተሾመ ወንደሰን ከደብረ ብርሃን ከተማ ቀዳሚ ሆኖ በማጠናቀቅ የወርቅ ሜዳሊያ ተሸልሟል። ከውጪ በእንግሊዝ ሻምፒዮን ሺፕ ግማሽ ፍጻሜ መልስ ጨዋታ ዛሬ ምሽት ሰንደርላንድ ከኮቨንትሪ ሲቲ ይጫወታሉ። ጨዋታው ምሽት አራት ሰዓት በስታዲየም ኦፍ ላይት ይደረጋል። ወደ ፕሪምየር ሊጉ ለማደግ በሚደረገው የግማሽ ፍጻሜ ጨዋታ በመጀመሪያው ዙር ጨዋታ ሰንደርላንድ ከሜዳው ውጭ ተጉዞ የፍራንክ ላምፓርዱን ቡድን ኮቨንትሪ ሲቲን ሁለት ለአንድ ማሸነፉ ይታወሳል። በድምር ውጤት አሸናፊ የሚሆነው ቡድንም በፍጻሜው ወደ ፕሪምየር ሊጉ ለማደግ በዌምብላይ ስታዲየም ከሼፊልድ ዩናይትድ ጋር የሚጫወት ይሆናል። በፍጻሜው አሸናፊው ቡድን ወደ ፕሪምየር ሊጉ ከማደጉ በተጨማሪም ዳጎስ ያለ የገንዘብ ሽልማት ይደረግለታል። አሰልጣኝ ዣቢ አሎንሶ ቀጣዩ የሪያል ማድሪድ አሰልጣኝ መሆኑ እርግጥ ነው። ለመሆኑ በሎስ ብላንኮዎቹ ቤት የተጫዋችነት ዘመኑ የላሊጋና የቻምፒዮንስ ሊግ ዋንጫን ያሳካው አሎንሶ በአሰልጣኝነት ውስጥ ምን ሊፈጥር ይችላል? ዮሴፍ ሹምዬ በተከታዩ ዝርዝር ያስቃኘናል። እግር ኳስን በሪያል ሶሲዳድ ጀምሮ ከሊቨርፑል ጋር የአውሮፓ ሻምፒዮንስ ሊግ፣ ከሪያል ማድሪድ ጋር የላሊጋና የአውሮፓ ሻምፒዮንስ ሊግ፣ ከባየር ሙኒክ ጋር ደግሞ በርካታ የቡንደስ ሊጋ ዋንጫዎችን አሸንፏል። ከስፔን ብሔራዊ ቡድን ጋርም የአውሮፓ ዋንጫና የዓለም ዋንጫ ባለድል ሆኗል። ቡድንን በመምራት ክህሎቱ በረዣዥም ቅብብሎቹ ተለይቶ የሚታወቅ የመሃል ሜዳ ሞተርም ነበር። የተጫዋችነት ጊዜው ሲጠናቀቅ ደግሞ በመጀመሪያ የሪያል ማድሪድ ከ14 ዓመት በታች ቡድን ከዛም የሪያል ሶሲዳድን ቢቡድን በመምራት ወደ ስልጠና ነው ገባ። በተጫዋችነቱ የፈጠረውን ተጽዕኖ በአሰልጣኝነቱ መድገም የቻለው ግን ወደ ቡንደስሊጋ አቀንቶ ባየር ሌቨርጉሰንን ሲረከብ ነው። ባለፉት ሦስት ዓመታት ባየር ሌቨርጉሰንን አለፍ ብሎም የጀርመንን እግር ኳስ በብዙ ቀይሮታል። የአንድ መቶ ሀያ ዓመታት ታሪክ ያለው ባየር ሌቨርጉሰን በታሪኩ ለመጀመሪያ ጊዜ የጀርመን ቡንደስ ሊጉ ዋንጫን ያሳካው በዣቪያሎንሶ መሪነት ነው። ምስጋና ለዣቪያሎንሶ ይግባና ክለቡ በአውሮፓ ሊግ የፍጻሜ ተፋላሚ እንዲሆንም አድርጎታል። ባየር ሌቨርጉሰን ለወትሮ ባለተሰጦ ከዋክብትን እያሳደገ ለታላላቆቹ የሚመግብ ነበር። ይህ ቦሩሲያ ዶርትመንድ አሪቢሌፕሲሽ ና ኢንትራ ፍራንክፈርትን ለመሳሰሉት የጀርመን ክለቦችም ይሰራል። ከዳኒኦል ሞ እስከ ዮሽኮ ግቫርዲዮል ከዶሚኒክ ሶበዝ ላይ እስከ ኦማር ማርሙሽ በእነዚህ የቡንደስሊጋ ክለቦች ራሳቸውን አብቅተው በኋላም የታላላቆቹ ክለቦች ሲሳይ ሆነዋል። ዣቪ አሎንሶ ባየር ሌቨርጉሰንን ሲረከብ ግን ባለተሰጦቹ እነ ፍሎሪያን ቬርት ሳምነውበት፣ አንጋፋዎቹ እነ ግራኔት ዣካ ታምነውለት፣ ከአሰልጣኙ ምጡቅ የታክቲክ እውቀት ጋር ተዳምሮ ለስኬትም በቅቷል። ባየር ሙኒክ እንኳን ማሳካት ያልቻለውን ባየር ሌቨርጉሰን በ51 ተከታታይ ጨዋታዎች ሳይሸነፍ እንዲጓዝ በማድረግ በጀርመን እግር ኳስ አዲስ ክብረወሰን ማስቀመጥ የቻለ አሰልጣኝም ነው። አሰልጣኙ በጀርመን ሶስት አስደናቂ ዓመታትን ካሳለፈ በኋላ ቀጣይ ማረፊያው ሳንቲያጎ ቤርናቦ መሆኑም ተረጋግጧል። በተጫዋችነት የላሊጋና የአውሮፓ ሻምፒዮንስ ሊግ ዋንጫዎችን እያሳካበትን ሪያል ማድሪድ ለ15 ዋንጫዎች ድል ካበቁት ካርሎ አንቸሎቲ ተረክበው የት ያደርሷል የሚለውም በጉጉት ይጠበቃል። ሎስ ብላንኮቹም የቀድሞ አማካኛቸው በጀርመን እየሰራውን አይተዋልና ከወዲሁ ትልቅ ተስፋ ጥለውበታል። የዘንድሮው ሪያል ማድሪድ ሚዛኑ የተዛነፈ ሆኖ ታይቷል። ሎስ ብላንኮቹ በማጥቃቱ ውጤታማ ቢሆኑም፣ መከላከላቸው ግን በእጅጉ ተጋላጭ ነበር። አብዛኛው 3-4-3 አስተላለፍን የሚጠቀመው ዣቪ አሎንሶ ታዲያ የሪያል ማድሪድን የማጥቃትና መከላከል ሚዛን መጠበቅ የመጀመሪያ የቤት ስራው ይመስላል። ሎስ ብላንኮቹ በዚህ ድር ዓመት የተከላካዮች ድክመት እናወጣ ለመሆን ከፊት መስመር ተጫዋቾች ለተከላካዮች በቂ ሽፋን አለመስጠት ጋር ተዳምሮ በኤል ክላሲኮ አራት ለባዶ የተረቱበትን ጨምሮ በርካታ ፈታኝ ምሽቶችን አሳልፏል። ዣቪ አሎንሶ በባየር ሌቨርኩሰን የሰራው ቡድን ደግሞ በጥብቅ የሚከላከልና ኳስ ሲያገኝ በፈጣን መልሶ ማጥቃት ጎል የሚያስቆጥርም ነበር ከዚህ አንጻር አዲስ ፈራም ይሆናል ተብሎ የሚጠበቀው ትሬንት አሌክሳንደር አርኖልድን ጨምሮ የሎስ ብላንኮቹን መከላከል ጠንካራ እንደሚያደርገው ታምኖበታል በእርግጥ ነገሮች በሌቨር ጉሰን ና በሪያል ማድሪድ ቤት አንድ አይሆኑም ሪያል ማድሪድ የከዋክብት መሰባሰቢያ እንደመሆኑ ከእነዚህ ከዋክብት ጋር ተግባብቶ መስራት መቻል ከጨዋታ መንገድ ያልተናነሰ የስኬት ቁልፍ ነው ዚነዲ ዚራን ና ካርሎ አንቾሎቲ በቤርናቡ ውጤታማ ለመሆናቸው በቀዳሚነት የሚጠቀሰውም የከዋክብቱ ነጻነት የመስጠትና ጥሩ ግንኙነት የመመሰ ስረት ክህሎታቸው ነው። በአንጻሩ ሲስተምና የጨዋታ መንገድ ላይ ያተኮሩት ራፋኤል ቤኔቲዝ፣ ዩሊያን ሌፕቴጌ ና ማኑኤል ፔሌግሪኒ በማድሪድ ቤት እምብዛም ስኬታም አልነበሩም። በቶሎም ወደ መውጫ በር ተገፍቷል። የአሁኑ ማድሪድ የታክቲክ መዋቅሩ መሻሻል ይፈልጋል። ዣቪ አለንሶም በታክቲኩ እውቀቱ የሚታማ አሰልጣኝ አይደለም። ታዲያ የሎስ ብላንኮቹ ከዋክብት በሙሉ ፈቃዳቸው ለታክቲኩ እንዲገዙለት ማድረግ ከቻለ የባለተሰጥኦ ተጫዋቾችን መኮፈስ በብስለት መግራቱም ከሆነለት፣ ያለ ጥርጥር በነጩ መለያ በተጫዋችነት ያሳካውን ክብር በአሰልጣኝነት የሚደግመው ይሆናል። ተመልካቾች ከኢቲቪ 57 የምሽት የስፖርት ዜናዎቻችን ተጠናቀቁ በሰላም ደሩ አልጋነሽ ወደ አንቺ